ከዴናችን አስተምህሮ በመነሳት ሐያእን የዘወትር ባህሪያችን ያደረግን እንደሆነ የአድርግ አታድርግ ሕግ ሳይሆን ሐያ ብቻውን መጥፎ ነገር እንዳንሰራ ይከለክለናል። ምላሳችንን እንድንጠብቅ ያግዘናል። ዐይናችንን ዝቅ እንድናደርግ ያደርገናል። ከነፍሳችን ተንኮል ይጠብቀናል። ስነ ምግባራችንን ያሳምርልናል። ይህ ሁሉ ንጹሕ የሆነው የእስልምና ሃይማኖት ይዞ የመጣውና ከተከታዮቹ በእጅጉ የሚፈልገው መንገድ ነው። በተጨባጭ የምናየውም ነገር ሐያ ይህንን ሁሉ ለማሳካት በእጅጉ የሚያግዝ መሆኑን ነው። ሐያ ከዚህ ውጭ ትሩፋት ባይኖረው እንኳን ይሄው በበቃ ነበር። አንዳንዱን ሰው ሰው ሐያ ከማያስፈልጉና ተገቢ ካልሆኑ ነገሮች ይጠብቀዋል። ሼኽ ዓሊ እብኑ ዓብዱላህ ቱርኪ በግብጥ የኖረውንና በስምንት መቶ አራት የሞተው ከደጋግ ሰዎች መካከል የነበረውን የግብጽ ገዢ አናስርን ሲገልጽ ግርማ ሞገስ ያለው ሰው ነው ይለዋል። በናስር ዘመን ስለነበሩት ሰዎች ሲገልጽ ደግሞ በናስር ዘመን የኖሩትን ሰዎች አውቃቸዋለሁ ስለ ሃይማኖት ግድ አልነበራቸውም። ሆኖም ግን ብዙ ነገሮችን ከመፈጸም የሚያግዳቸው ሐያ እና ራስን ማቀብ ውስጣቸው ነበር ይላል። ይህንኑ ንግግር አልሓፊዝ እብኑ ሓጀር የዘገቡት ሲሆን ሸይኽ ዓሊ በዘመናችን ያለውን ሁኔታ ቢያዩ ኑሮ ምን ይሉ ነበር በማለት ይጠይቃል። እኛም እስቲ እንጠይቅ፣ እነኚህ ሁሉ ዘጋቢዎች ከዘገባቸው በኋላ ያለውን የዘመናችንን ሁኔታ አይተው ቢሆን ኑሮ ምን ይሉ ይሆን? ኢና ሊላህ ወኢና ኢለይህ ራጅዑን። ሦስተኛ፣ ክብራችንን ይጠብቅልናል። ሰዎች ሐያ ላለውና ለሌለው ሰው የሚሰጡት ግምት እኩል አይደለም። ሰዎች ሰውን የሚያከብሩት አንድ ሰው ለራሱ በሰጠው ግምት ልክ ነው። ራሱንና ሌሎችን የሚያከብር ከሆነ ያከብሩታል። ያልሆነ እንደሆነ ደግሞ ይንቁታል፣ ደረጃውንም ያወርዱታል። አንድ ሰው ራሱን የሚያስከብረውም ሆነ የሚያዋርደው በሐያው ልክ ነው። ሐያ ያላት ሴት በተለምዶ ክብሯንና ጨዋነቷን ይጠበቀች ናት። ዲን ማይኖራት እንኳን ሐያዋ ራሷን እንድትጠብቅ ያደርጋታል። በዚህም ራሷንም ሆነ ቤተሰቧን ከመጥፎ ነገር በመጠበቅ የራሷንም ሆነ የእነሱን ክብር ትጠብቃለች። አራተኛ፣ ሐያ የሴትነት መገለጫ ነው። በሴትነቷ ክብር የሚሰማት ሴት ከተፈጥሯዊ ባህሪዋ አንጻር ተቃራኒ አትሆንም። ወንዳ ወንድና ፈጣጣ ሴት ከእውነተኛ የሴትነት ባህሪዋ የራቀች ናት። ከሐያ እና ከአይን አፋርነት በላይ ለሴት ልጅ በውበት ላይ ውበትን የሚጨምርላት ነገር የለም። ሐያ ያላት ሴትም ትክክለኛና እውነተኛ ሴት ናት። ሆኖም ግን በዘመናችን በነጻነት ስም በርካታ ከሴት ልጅ ተፈጥሮአዊ ባህሪ ጋር የማይሄዱና የእስልምናን አስተምህሮ የሚጻረሩ ድርጊቶችን እናስተውላለን። ብዙዎችም ድርጊቱ ትክክል እንዳልሆነ ውስጣቸው እያወቀ ሌሎች ስላደረጉ ብቻ ሲያደርጉት ይታያል። ለማንኛውም ሴት ከሴት ልጅ ጋር የማይሄደውን ባህሪ ከውስጧ ስሜት በላይ የሚነግራት ማንም የለም። ስለሆነም ሙስሊሟ ሴት በዚህ ረገድ ሁሌም ንቁ ልትሆንና አላህ ስብሓን ወተዓላ በሚወደው ነገር ላይ ብቻ መዘውተር ይኖርባታል። እርቃንነትንም ሆነ ሌላውን ከሴት ልጅ ሐያ ጋር የሚጣረሰውን ነገር ሁሉ አጥብቃ ልትሸሽ ይገባል። ሄንሪ መከው የተባለ ምዕራባዊ ጸሐፊ እንዲህ ይላል። በግድግዳ የቢሮ ላይ ሁለት የተሰቀሉ ፎቶዎች አሉ። አንደኛዋ ኒቃብ የለበሰች የሙስሊም ሴት ፎቶ ሲሆን ሁለተኛዋና ከጎኑ ያለው ደግሞ እራፊ ጨርቅ እላይዋ ላይ ጣል ያደረገች እርቃኗንና ለቁንጅና ውድድር የምትሳተፍ አሜሪካዊት ናት። የመጀመሪያዋ ከዓለም ሁሉ ገላዋን የደበቀች ሽፍን ውድ ሴት ስትሆን፣ ሁለተኛዋ ለዓለም ሁሉ ገላዋን በአደባባይ የምታሳይ ርካሽ ሴት ናት። በምዕራቡና በምስራቁ ዓለም መካከል የሚደረገው ጦርነት በዋናነት ዓላማው ያነጣጠረው አረቦችም ሆኑ ሙስሊሞች ከሃይማኖታቸውና ከመልካም ባህላቸው ርቀው ርቃን እንዲወጡና ኒቃብን በአጭር ቀሚስ እንዲተኩ ነው። ስለሆነም እኔም ኒቃብ በሃይማኖቴ ውስጥ ካለው ቦታ በመነሳት ከሱ እከላከላለሁ። ሴት ልጅ ለባሏና ለቤተሰቧ ያላትን ክብር ማሳያ ነውና የምትታየው ለእነርሱ ብቻ ነው። ይህም የእነርሱ ብቻ እንደሆነች ማመላከቻ ነው። ውድ ዕቃ ናትና ማንም እንደሻው ሊያያት አትፈቅድም። እርቃኗን ሆና ለሚሊዮኖች ገላዋን በቴሌቪዥን የምታሳየው የአሜሪካዋ የቁንጅና ንግስት ንብረትነቷ ለሁሉም ነውና የኔ ናት ብሎ የሚከራከር የለም፣ ሁሉም እንዳሻው ያያታልና ጸሐፊው በመቀጠል። የምዕራቧ ሴት ከጋብቻ በፊት ከብዙ ወንዶች ጋር ግንኙነት እንዳላት ያወሳል። ካገባች ደግሞ የክብርዋን መገለጫ የሆነውን ሐያዋን እና ጥብቅናዋን አታ ነው። ምንም የሚስብ ነገር የላትም። ስሜትም ሆነ ፍቅር አትሰጥ። አስቀድማም ፍቅርን ጨርሳለችና ለፍቅርም የታደለች አይደለችም። በምዕራቡ ዓለም ያለች እንስት የወንዳ ወንድነትን ባህሪ በመላበሷ ሚስትም ሆነ እናት የመሆን ሞራልም ሆነ አቅም የላትም። እንስሳዊ የስሜት ፍላጎትን ከማርካት ውጭ ለፍቅርም ሆነ ልጅን ለማፍራት ምቹ አይደለችም ይላል ጸሐፊው። በእርግጥ በራስ ላይ ከመመስከር የበለጠ ሌላ ምስክርነት አያሻም። አምስተኛ፣ ራስን ማቀብ ይኖራል። ሐያ እንደ ሰው ቅርበትና ርቀት ከሰዎች ጋር በምናደርገው ግንኙነት ሚዛናዊነታችንን ጠብቀን እንድንኖር ያግዘናል። እጅግ ለሰው እንዳንቀርብም ሆነ በጣምም እንዳንርቅ ይረዳናል። መልካም ባህሪዎቻችንም ጠብቆ ያቆይልናል፣ መጥፎቹን ደግሞ ያስወግድልናል። በአልቡኻሪ ሰሒሕ ከቡሸይር ኢብኑ ከዓብ እንደተዘገበው ቀስታ የሓያ መገለጫ ነው፣ እርጋታ የሓያ መገለጫ ነው የሚል ጥበባዊ አባባል አለ ብሏል። ኢማም አልቁርጡቢይ ራሕምሁላህ ይህንኑ ንግግር ሲተነትኑ ብሸይርህን ማለታቸው ሓያእ አንድ ሰው ሌላውንም ሆነ ራሱን እንዲያከብር ያደርጋል። አንዳንድ ሓያእ ደግሞ ብዙ ሰዎች በተለምዶ ከሚያደርጉትና የሰው ልጅ ሊፈጽመው ከማይገባው ነገር ያርቃል ማለትውነው ብለዋል። ስድስተኛ ባልዋ ይወዳታል፣ ሚስቱ ትወደዋለች። ከጋብቻ በፊትም ቢሆን ለሴት ልጅ የትዳር ምርጫ ረጋ ያለ ወንድ ነው። ወንዶችም ቢሆኑ በራሳቸው የቱን ያክል መጥፎ ባህሪ ቢኖራቸውም እንኳን ለትዳር የሚመርጡት ረጋ ያለችና ጨዋ የሆነችውን ሴት ነው። ሁሉም ለራሱ ጥሩ ነገር ይመኛል። የሚገርም ነው። መጥፎ ሆኖ ከመጥፎ ጋር መኖር የሚፈልግ ማንም የለም። ከጋብቻ በኋላም ቢሆን ሐያ ያላትን ሴት ባሏ ይወዳታል። ሌላ የባህሪ ችግር ቢኖርባት እንኳን ባላት ሐያ ምክንያት ያስበልጣታል። ሐያ ያላት ሴት ሐያእዋን በመጠቀም በርካታ የትዳር ችግሮችን ታልፋለች። ባልዋም ሐያእዋን ከግምት በማስገባት ብታጠፋም ያልፋታል፣ በብዙ ነገርም ይችላታል። ሴት ልጅም ብትሆን ባሏ ጨዋ፣ የተረጋጋና በሰዎች ዘንድ የተከበረና የሚታፈር ሲሆን ክብርና ኩራት ይሰማታል። ከሌሎች እህቶቿ በተሻለ መልኩ እድለኛ እንደሆነችም ይገባታል። ሰባተኛ ሰዎች ያከብሩታል ወይም ያከብሯታል። ሰዎች ሐያ ያለውን ሰው ይወዳሉ፣ ያከብራሉ። ሴት ልጅ ላይ ይህ ባህሪ ሲንጸባረቅ እያዩ እንደሆነ ያከብሯታል፣ ይወዷታል። በወንድ ልጅ ላይም ቢሆን ተመሳሳይ ነው። በዚህም የተነሳ በማህበረሰብ ውስጥ የሚኖራቸው ተቀባይነት ከፍ ይላል መወደዳቸውም ይጨምራል። የላቀ ቦታም ይሰጣቸዋል። በተለይ በዚህ ሐያ በጠፋበት ዘመን ውስጥ ከወንድም ይሁን ከሴት ሐያ ያለው ሰው ማየትም ሆነ ማግኘት ውስጥን ደስ ያሰኛል። በእርግጥም አንድ የጥበብ ሰው እንዳሉት ሐያ ክብርን ያጎናጽፋል፣ ውዴታን ያስገኛል፣ በሰዎች ዘንድ ያስወድሳል፣ አእምሮን ያበለጽጋል፣ የሰውን ደረጃ ከፍ ያደርጋል። በሰዎች ዘንድ ተቀባይነት ለማግኘትም ያግዛል። ስምንተኛ ሐያ የሚያስቀና ባህሪ ነው። ሐያ ያላቸው ሰዎች በሰዎች ዘንድ ተወዳጅ በመሆናቸው ሌሎችም መልካም ሰዎች እንደነሱ መሆንን ያለማሉ፣ ይመኛሉ። የማያውቋቸውም ሰዎች ሁሉ ከእነርሱ ለመተዋወቅ ይጠራሉ። በዚህ መልካምና በጎ ተፈጥሮአዊ ባህሪ ሞኝነት በሆንበት ዘመን